ሰላም ውድ የሰኒ እና የማርቲ ቤተሰቦች፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ብቻችንን ነው የመጣነው። እነ እለሚ እነ ሙለር የሉም። ዛሬ ይዘንላችሁ የመጣነው ጌም ከዛ በፊት ግን ላይክ አላደረጋችሁ፣ ላይክ አድርጉ። ቤተሰብ ያልሆናችሁ የደወል ምልክቷን የነካችሁ ሰብስክራይብ አድርጉ። እምትይው ነገር አለሽ? ዛሬ ዘንድላችሁ የመጣ ነው ጌም። ይሄን ካቆምኩኝ ልክ እንደዚህ ማለት ነው። እንደዚህ ካቆምኩኝ ማርቲን እነክራታለሁ ማለት ነው። ያው የወደቀበት መንከር አይችልም። ስለዚህ ጨዋታው

እየቆየ ግን እያወደቀ ነው። ቄቶ እስካሁን እስካሁን ሰኒ ናት እየመራች ያለችው በአንድ የሆነው ማለት ነውደነቀ ድጋሜ ቁጥርን እንያዝና ብዙ ያደረገ